የቀደም የቀደም ነው ይቆይ ይጠላይ ይቀደም ለምን እንደ አይልም ነው ይገረማል ስንት ዘመን ተረርቀን ኑረን አያገጣጥምም እኮ በላይነህ እንዴት ነው አልደረሰልሽም እና ሆነ እስከዚያ ድረስ እንዴት ነው? ንቅመስኝ እንጂ ተዋው፣ ምን ግድ የለም አንተ። እንዲያች ተራራ ላይ ያለችው መሬት እንዴት ሆነችልህ? ግን አሁንማ ነው የምልህ ነው እንዴት ሆና እንዳልህ

ያኔ ምስለ መሬት አረሰህ፣ ይህንን መቀኛ የሆነ ህዝብ እንትን ብለህ እንዲያው አፉን ማዘጋት አለብህ ነው የምልህ አስማረ። እኔም እኮ ሀሳቤ እሱ ነው እኮ ሽም ጠዋት፣ እንደነገርሁህ አንዳንድ ሰዓት የሚቆሰቁስ በመሀል እየገባ ነው እንጂ እኔስ አገሬ ላይ አርሼ ለመኖር ነው ሀሳቤም፣ እሱንም አውግተ ነው አይል

በባዶ ቤት መተህ ምኑን ነው እቴ። በርስቲ በል በርስቲ፣ ደህና ዋሉ። እዚያ ያስጥልኝ። ባይሆን እንዲያው እንኳን ቤቱን አየኸው ነው እንጂ እየመጣህ እንድትጫወት ተጫወት። ቤቱን እሳ- አየሁት። ዋ ከዚህ በላይ ምን አንተ? አዎ እንግዲህ ያው መቼም ለክፉ ለደጉም የወንድም ቤት ነው ማየቱ አይከፋም። እንኳን አየኸው፣ ነገ ተነገ ወዲያ እየመጣህ እንጫዋወታለን እ እንጫወታ መንገዶ ደሞ አዎ። እንዳትሳቀቅ ነግሬሃለሁ እንዳትሳቀቅ። ምን አባቱ መሳቀቅ ነው መሳቀቅ ደግሞ እንደ እንደ ቤት ይጀው እየመጣ ተጫወት። እዚህ እንድትቀናንስ ግድ የለም ያንተ አርማ ደግሞ ምን አባቱ ግድ የለም። በሉ ደህና ዋሉ። አሜን፣ አሜን። ሰላም ዋሉ። አሜን። ደህና ዋሉ። በደስቲ አዎ። በል እንግዲህ አንተ ለምን ቤቱ ምን ያን ያህል እንትን ነው ብለህ አረጋ። በደስቲ። አንተ ምትተፈት አንተን የሚቀና እንግዲህ በደስቲ። አሜን፣ አሜን። በደህና ዋሉ ልስበል እየመጣ እንድትጫወት በል።

ደህና ነኝ። አረ ሰላም ነኝ። በዚህ በኩል የሆነ ጩህ ወይ እኮ እንዲህ እንዲህ ስትል አይቼ ውሻ አልሮጥበትም እንደ ብዬ። አይ አይቸም እንደ ጩህ ያለ የሰማሁ መስሎኝ አሁን ዞር እያልኩ እያልኩ ተርበተበትክ እንጂ። ዋ ተርበተበት። ዋ ከሱ በል እንጀምን አባቱ ያስደነግጠህ። ደግሞ እንዴት ናት ያቺ እህትህ? ደህና ናት ደህና ናት። እግዚአብሔር ይመስገን። እንደምን ደና አታርፍ ደነውና። አረ በዚህ ቆይቼ። አሁን እኮ ይኸውልህ ወደ ስራ እየሄድኩኝ

ላይ አምባ ላይ አምባ የምታረገው እንትን ሰው ፍለጋ ነው እንጂ አያሌው ሰው ፍለጋ። እዚህ ብዬ የሆዴ አንድ እንቱ ሚለኝ ሰው የለ አንተም አንድ መፍትሔ ትፈልጋለህ ብዬ ብል ወደ ኋላ ላደርግ ልሂድ እንጂ ሌላ ሰው ልፈልግ ምን ነው ነው ሰው

አዋቂው እስ እንዲሁ አዋቂው እስ እንዲሁ አንድ ነው ብዬ አድሟል ብዬ ስም አልሆኛ። አሁን እንዲያው ጉቡሉ እንኳን ቢያንስ እንዲያው ይነግረኛል ግድ ሳይሰሙ ሳያውቅር ብዬ ብጠይቅልህ፣ ኧረ አናውቀውም አናውቀውም እንዳልሙትልህ የያዝነው እኮ በጣም ዋ። አሁን ላይ አምባ ፈንቴ የሙሀዬን መሬት ተከራይቶት የቆየው አሁን እሱ ሳያውቅ አይቀርም። ግዴታ ልጠይቀው ና፣ እሱ ሳይደብቀኝ ልሙትልህ። የተባረከ ሰው ነው፣ የግዜር ሰው ነው።

እንዲያው ሰውየውን ሳያውቁ አይቀርም ይነግረኛል። የራሴን ውሳኔንም ወስድ በቃኝ። በቃ ይሄ ለቅ ለቀቀ እንጂ እኮ ያጉል ሊላ ሰው ይደው ተወኝ። ማ ዝም ብለህ ነው ተወኝ። እኮ ሰውየው እንዲሁ መንፈስ ነው ወይስ እንዴት ነው? እዚህ መንደር የለም ወ አንተ እዚህ አየሽ አታው እንዴት ሆኜ አስጠብቀው። ይኮ እንዲያው ዝውር የሚል ሰው ዘር የለም። እንዲያው ገበሬ እኮ ቢያንስ እጄ ጠብቂው ነበር። እንዲያው ዝውር የሚል ነው አሁን ይኸውልህ እንዲያው ቀንበሪቱን ዘሪቱን ይዞ ይመጣል ብዬ ብጠብቅ አረ ምናምን ሰው ብጠይቅ አረ የለም። ዋት ነው ወይ እዚህ መንደር ከሌለ ሰውዬ እታ አባቱ ተደብቆ ነው እንዲሚያስቀየኝ ብያ ለ አሁን ግራ ሲገባኝ ፈንት ፍክ ሲለኝ ይኸውልህ ወደ ሱ ህጀ አሁን እኮ ዝም ብለህ ነው እንጂ እንዳልኸው ይኸውልህ አሁን እንጂ መርሻም የሚጠምድ ተሆነ በሬ ሲጠምድ እኳ አሁን ዚያችሁኛ አሻግሬ ም እኮ አየዋለሁ በሬ የተጠመደ መሬቱ ይታገኛል። እናንተን እኮ አየኋችሁ አያለሁ አየኋችሁ። እንዲ እንዲ አንድ እንቱ የሚል ሰው የለ

እንት ልግዳልህ ሊለው ነው እንዴት ሊያደርገው ረተው የሚሰማ ሰው ነው በዚህ ነገር መያጣኝ ሰው ግድግዳ ልግባ ዘንድሮ ምን ሆነሽ ነው አንቺ? እህል አልበላም ውሃውንም አልቀምስም ብለሽ እምቢ አልሽ ነው። ታውቂዋለሽ ለ ላይ ነው የማውቀው አንተ ደግሞ ሄደህ ሀይ ላይ አውቀዋለሁ። እኔማ እንዲያው አረጋ፣ እሱ ነው ጎይ ነው። አረጋ እኮ ይሄ ነው የ እኮ፣ እኔ የምታውቂው መስሎኝ እንዴት ነው ነገሩ ብዬሽ። ከታባት ከታባት ያውቀዋለሁ ምን ምን አይታወቅም። እንዲያውም ልጉጥ ነው ሰውዬው ያን ያህል አመት እዚያ ወይን ቤት ቆይቶ ሲመጣ እንዲሁን ተለውጦ ሳይሆን ነው። ፊት እኮ ብታውቂው እኮ ተፈሱ የተጣላኩ ነው እ ማን ቀና ብሎ አይቶኝ የሚል ሰው ነበር እኮ። ይው ዛሬ እንዲሁ አንገቱን ደብቶ ይገርማል። እኮ ለካ ዘመን ጊዜ ማይለውጠው የለም። አይ እና

እና ወዲያውስ፣ አንቺ ምን ያስጨነቀሽ? ይኸው ተዚህ በኋላማ እኮ አወቅሻው እ እና እሱ ግን ያውቀኝ ያውቀኛል ሳያውቀኝ ያደርገው ራሱ ግን ነው እኮ። አሁን እሺ ሳታውቀው እዚህ በላይ ማ ምን ይኸውልሽ፣ እኔ ምሽትሞ በእጅሽ በልጦ በእጅሽ ጠቅቶ ምን ያስጨንቅሻል? አንቺ ተዚህ በላይ አሁን ቢኖርበትስ ነው፣ ይሄ ጠባዩ ቢኖርበትስ ምን ያስጨንቅሽ? ባህሪ አብሮን የሚያድግን እንግዲህ ይመስላል እኮ ነው ይመስላል እንዲያው መቼም

ስጦት አንዲት ስጦት ማለት የማግድሚያ የምናጠ- ስጦት ያ ለእውነት ነው። አሁን እሱ ሰው የለውም። ሰው ታለው ቢድሮት እነሱ አንተ ምን አደከመ ሰው ታለው አንቺ ተኔ በላይ ማን ወዳጅ አለው? ሁሉም አግሎት እያለ እያየሽ ማን ያስጠጋዋል? ያገኘው እን እያስነገጠ እያስፈጥፈጥ እንዴት ያለ ነገር ነው? እንዲውና ይህ ዘመን ህ ጊዜ አልቋል እኮ ነው። አፍላ አድሜ ትኩስ እድሜ እያለ ነው ነገር አይቀጀርም። አሁን ምን አለ? ኧረ በቃኝ በቃኝ እኔስ በቃኝ ወገን ይስጡት ወታ አንዲቱንና እዚያ እንደልቡ እሷን ሲያንስ እነሳበትም ሲተኛ። አሁንማ እንግዲህ እንትን ይበልና ይህንን ክረምት ያዝምርና ቀጣይ አመት ያው እንግዲህ አንዲቱን እናመጣለታለን ተሷ ጋራ እንግዲህ ተለባይቶ መኖር ነው እንጂ መለባይቱን ቀልሶ ይኖር ታዚያ በለ ይኖር። አሁን እና ግን ይዋስ ማለት ነው ሰው እጅም ይምጣ እዚህ ይጫወት ይለገል መንገድም እንዳንሰጋ ይምጣን ይወቀንኛል እንትን

ምን ሆነሻለን? እንትን ፊትሽ ብዙ፣ አይንሽም አልተገልጧም በዚህ በማለዳ ብለሽ ነው? እንደ ቡዳ ለካፊ እንደው ጀሪካ ያን ይሄድ ተመጣጥ ይለከፍሽኝ ይኸውልሽ አግኝቼው እናቴ እዚያ ዛፉ የለም ዛፍ እስማ ወደንፈስ ቅዱስ በሰማሁ ማሪ በሰማሁ፣ ምን ዛ ምን የለም፣ ትልቁ ዛፍ እዚያ ዘንድ ስደርስ እሱ ሲደርስ ግጥም ግጥም

ያዘፍናል፣ ያስረግጣል ብለሽ ብለሽ እናት የማናመች ቀራት ይላል እኮ። ቀራ እኔ እንደው ምን ሰው ነው? ይበልሽ ግድ የለም እኔ ያን እዚህ እንዲያን ጠፍ ያለ ማህበር አውጥቼ አንግጩ ትበይ ነው የዘመን ማለት እየተባለልሽ ያን ያህል ስትሽ ኮረም የሚል ኋላ፣ እንግዲህ እንዴት ነው እልል እናቴ? ደግሞ ያው ቀጥይ ነው የሚለኝ እንዴት ነው የሚለኝ ብዬሽ ብዙ ነገር መነጋገሪያ ሽደት በዛሉ ወይ ዝፈኝ አላለ ዝፈይ ቢለኝ አረጋ ዝፈይ ብሎኝ ወይ እየተናገራል። እንዴው በራዶ ወግሬ ወግሬ የተውኩትን ምን አድርግ ብዬ ነው የምናገር ባለ ቁጥር ብድግ ቁጭ ራ ንግርግር ባለ ቁጥር በቀላሉ አልፎሻል። እና አለሜ በቀላሉ እራሱ ይጀምር እንደው ሲላለኝ እኔ ቅሌት፣ የዛሬው ቅሌት። ከዚያ ተመልሼ እንኳን ጀሪካ ተሸክሜ ልጓዝ እና ሰውነቴ ተርበደበደ፣ ተርበደበደ ሰውነቴ እኮ በዚህ ብዙ የረዳሽ ወደ ቤት የመጣሁ ወደ ቤት በኋላ

አሁን እንደው ደግሞ ንስ አሁን የኔው ቀርቶ የእሱ ነው ግራ የገባኝ እንደው ደግሞ እሱ ደግሞ ምን እንደው ምን ይሆናል ብለሽ ነው እሱ ወራ ናቲ ድንበር ገፋህ ተበብሎ ትናንትና ተአንዱ ጋር እዚያ ይማን እንደሆነ የገፋህ የይግፋ ያይግፋ እንደው አልዘለቀኝ። ግን ገ ተገፋፍተው ተገፋፍተው ተነጋግረዋል አሉ። አሁን ይልሽ ጉብል ጫጫ ባለ ቁጥር ያን ጫጫቸው ግድም ምን ምን አንቺ የሚመጣ ነው እሱስ ነገር ማጥበቅ የማይወድ ግን ነገር እዚያ ነው። አንቺ በዚያ ያ ትልቁ ወደ አራት ከበር የሚያውለው አረግ ወዲያኛው መሬት እዚያ ነው። እዚያ ነበር። አሁን ጥቁሩ ነው ጥቁሩ አፈር ልልሽ ነው ነው ጥቁሩ አፈር ነው ስል ራራ እናቴ። እኔ እስተኸኝማ እኔ ሳ ሀሳብ ላይ ላይ ነኝ እና በዚህኛው ድንበረኛ ነው በዚያኛው ድንበረኛ ነው ተገፍቶ

ለካ እሱ ነው ከጎን ተቀምጦ ወዳጅ መስሎ አላየሁም ይለኝ ናይ፣ ስራ ይስራኝ ዳምጠው ወይ ልክ ኃይል ማስገባህን ያረጋ የለሁም። እኔ እንኳን አልሰማሁም አላየሁም ሲሉ እንዴ! ሰላም ታገደሽ አሁን ነበረ ዝም ብለህ አይ፣ ማሳ ምን አጠዳድቼዋለሁ እኮ እኔ አበጃጅቼ ሸጋር እጄ ነው የተውኩት። ታለቆይተህ ነው አንተ